ሰላም ጤና ይስጥልኝ፣ ውድ ተከታታዮቻችን፣ እንደምንሰነበታችሁ። ይህ ዘወትር ምሽት በዚህ ሰዓት በየድል ሚዲያ የሚቀርብላችሁ የምሽት ወሬዎቻችን ሰዓት ነው። አብራችሁን ቆዩ። በሱዳን የሚካሄደው አውዳሚ ጦርነት በዋና ከተማዋ ካርቱም ሲደርስ ሳራ ዊሊያምስ እና ልጆቿ ከያቅጣጫው ከሚሰማው የተኩስ ሩምታ ማምለጫ ቀዳዳ ማግኘት አልቻሉም ነበር ጥይቶች ቤታቸውን በሳሱት ህንፃዎች በእሳት ጋዩ የኤሌክትሪክ መስመሮች እዚህም እዚያም ፈንድተው ከጥቅም ውጭ ሆኑ ትርምስ በትርምስ ሆነ መሬት ላይ በደረታቸው እየተሳቡ ነበር የሚጓዙት ትላለች የአንድ ዓመት ልጇን ወደ ደረቷ እያስጠጋች የሰላሳ ሦስት ዓመቷ ሣራ የአምስት ልጆች እናት ስትሆን ደቡብ ሱዳናዊት ናት አዲሱ ሀገር ከሱዳን ነፃነቷን ካገኘች ከሁለት ዓመታት በኋላ ለአውሮፓውያን አቆጣጠር በ2013 ወደ እርስ በርስ ጦርነት ስትገባ ሳራ ጨርቋን ማቋን ሳትል ተሰደደች። የነፃነቱ ፈንጠዝያ አጭር ነበር። በፕሬዝዳንት ሳልቫኪርና ምክትላቸው ሪክ ማቻር መካከል በተፈጠረ የሥልጣን ሽኩቻ ጦርነት ተጀመረ። አራት መቶ ሺህ የሚገመቱ ሰዎችን ሕይወት የቀጠፈና ሁለት ነጥብ አምስት ሚሊዮን ሰዎች ከቤት ንብረታቸው የተፈናቀሉበት የእርስ በርስ ጦርነት የተወለደው በስልጣን ሽኩቻው መካከል ነው። ሳራ እግሮቿን ወደ ሱዳን ስታነሳ በወቅቱ ካርቱም ሰላም ነበረች። መካከለኛ ገቢ ላለው ቤተሰብ የቤት ሰራተኛ ሆና መስራት እጣ ፈንተዋ ሆነ። እንደ አውሮፓውያን አቆጣጠር በ2023 በሱዳንም ጦርነት ተቀሰቀሰ። በሱዳን ጦር መሪ አብዱል ፈታ አልብሩሃን ታማኝ ኃይሎችና በወቅቱ ምክትላቸው በነበሩት መሐመድ ሐምዳን ዳጋሎ ሄሜቲ የፈጥኖ ደራሽ ጦር መካከል የተቀሰቀሰው ጦርነት በድጋሚ አፈናቀላት። ግጭቱ የተጀመረው እርስ በርሳቸው ነው፣ በኋላ ግን እኛ የጦርነቱ አካል ባንሆንም ደቡብ ሱዳናውያንን መግደል ጀመሩ ትላለች ሳራ። በሱዳን በተነሳው ግጭት ባለፉት ሁለት ዓመታት ከ150 ሺህ በላይ ሰዎችን ሕይወት ቀጥፏል። ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው እንዲፈናቀሉ አድርጓል። የካርቱምን አብዛኛውን ክፍልም ወደ ፍርስራሽነት ቀይረዋል። ቤቷ ጥቃት ሲደርስባት ጥቂት ንብረቶቿን ጠቅልላ ጥላ ወደ መጣች ወደ ደቡብ ሱዳን ተመለሰች። አሁንም በደቡብ ሱዳን ግጭት ተቀስቅሷል። የተባበሩት መንግስታት ድርጅት በ2018 በኪር እና በማቻር መካከል የተደረሰው የሰላም ስምምነት የመፍረስ ስጋት እንደተጋረጠበት አስጠንቅቋል። የሳራ ጉዞ ሬንክ አድርሷታል። በአንድ ወቅት ጸጥታ የሰፈነባት አቧራማዋ የድንበር ከተማ ከሁለቱ ሱዳኖች የመጡ ስደተኞችን የሚጎርፉባት መተላለፊያ ሆናለች። ለአምስት ወራት ያህል በሬንክ የቆየችው ሳራ በላይኛው ናይል ግዛት ወደሚገኘው የትውልድ መንደሯ ናስር መመለስ ትፈልጋለች። ወደ ናስር መጓዝ ግን አደገኛ ነው። ናስር የሶባት ወንዝ ዳር ስትራቴጂካዊ ጠቀሜታ ላይ የምትገኝ የወደብ ከተማ ናት። አሁን ወደ ጦርነት አውድማ በመቀየሯ ጉዞዋን አስቸጋሪ አድርጎታል። ከፊታችን ግጭት አለ ስትል የአራት ዓመት ልጇን ይዛ የአንድ ዓመት ወንድ ልጇን አዝላ ለቢቢሲ ትናገራለች። ድምጿ የተረጋጋ ነው። አይኖቿ ግን የጦርነትን ኪሳራን እና እርግጠኛ ለመሆንን በመሸከማቸው ተዳክመዋል። የመንግሥት ወታደሮችና ነጩ ጦር ወይም በእርስ በርሱ ጦርነት ወቅት ከማቻር ጋር የወገነው የሚልሻ ቡድን በናስር በተደጋጋሚ ግጭት ውስጥ ገብተዋል። ጥቃት፣ የሽምቅ ውጊያና ድብደባ በመኖሩ ነዋሪዎች መፈናቀላቸው ታውቋል። በዚህ የእርስ በርስ ጦርነት ሳራ በከተማዋ ስለሚገኙት ቤተሰቦቿ ምንም የሰማችው የለም። ግጭቱ ሲጀመር ወዴት እንደሚሸሹ አላውቅም ወይም በሕይወት ስለመኖራቸው እንኳ አላውቅም ትላለች፣ ዝግ ባለ ድምፅ። በደቡብ ሱዳን ያለው ጦርነት እንደ ሳራ ያሉ በሺዎች የሚቆጠሩ ሰዎች በሬንክ መተላለፊያ ማዕከል ውስጥ እንዲቆዩ አስገድዷል። ካምፑ ተጨናንቋል። ከ ዘጠኝ ሺህ በላይ ሰዎችን ያስተናግዳል፣ ይህም የታሰበው ቁጥር በሦስት እጥፍ የሚበልጥ ነው። ስደተኞች በእርዳታ ኤጀንሲዎች በኩል ምግብ እንዲገዙ ትንሽ ገንዘብ ይሰጣቸዋል። ገንዘቡ ለሁለት ሳምንታት ብቻ የሚያበቃ ሲሆን ከዚያ በኋላ ራሳቸው መቻል ይጠበቅባቸዋል። ሳራና ሌሎች ስደተኞች ለምግብ የሚሆን ገንዘብ ለማግኘት ሲሉ ዛፎችን በመቁረጥ የማገዶ እንጨት ለመሸጥ እየተገደዱ ነው። ዱቄት ለመግዛት የማገዶ እንጨት እየሰበሰብኩ እሸጥ ነበር። አሁን ግን ጫካው ውስጥ የቀረ ነገር የለም ሴቶች የሚሰበስቡት እና የሚሸጡት እንጨት የለም ብላለች። ይህም ጦርነት በአካባቢ ላይ የሚያስከትለውን ውድመት የሚያሳይ ነው። በጣቢያው ውስጥ ባሉ የቆርቆሮ መጠለያዎች በአንድ ክፍል እስከ 15 ሰዎች ይታጨቃሉ። ሌሎች ደግሞ ከእንጨት ከጨርቃጨርቅ እና ከተቀደደ ከረጢት ቤቶችን ይገነባሉ። ከአቅም በላይ የሆነው የስደተኞች ቁጥር በሽታ፣ ረሃብ እና ተስፋ መቁረጥን እያስከተለ ነው። የዓለም አቀፉ የስደተኞች ድርጅት አይኦኤም ባልደረባ የሆኑት ቪጃይ ሶሪ እንዳሉት ከሆነ የረዴት ተቋማት ስደተኞችን የተሻለ መተጋገዝ ወዳለባቸው የደቡብ ሱዳን ሰላማዊ አካባቢዎች ለማዛወር እየሞከሩ ነው ብለዋል። ወደ ማላካል የሚሄዱትን የብረት ጀልባዎች ለመሳፈር በመቶዎች የሚቆጠሩ ተፈናቃዮች በጠራራ ፀሐይ ይጠባበቃሉ። በአባይ ወንዝ ላይ የሚደረገው ጉዞ ሁለት ቀን ተኩል ይፈጃል። ተሳፋሪዎቹ እሻንጣቸው ወይም በጀልባው ወለል ላይ ይቀመጣሉ። ከእነዚህ መካከል በደቡብ ስራ ግጭት ወቅት ከዋድ ማዳኒ የተፈናቀለችው ሜሪዲንግ ትገኝበታለች። ድንበሩን ስንሻገር ይህ ልጅ ገና አንድ ቀኑ ነበር። በአጠቃላይ 16 ነን። ምንም ገንዘብ አልነበረንም ፈጣሪ ግን ነበረን ትላለች። ዱክ ከነቤተሰቦቿ ከሬንክ የሚወጡበትን በርካታ ትኬቶች ይዛ ነበረ። የህክምና አገልግሎቶች ከአቅማቸው በላይ ሆኗል። በቆርቆሮ የተሰራው የጆዳ ድንበር ክሊኒክ በአካባቢው ብቸኛው አገልግሎት የሚሰጥ ጤና ጣቢያ ነው። ጦርነቱ ከጀመረ ወዲህ ከስድስት ሺህ በላይ ሕፃናት እዚህ ተወልደዋል። አሁን ግን መስራት የምንችለው በቀን ውስጥ ብቻ ነው፣ ለሌሊት ፈረቃ ምንም አይነት የገንዘብ ድጋፍ የለም ሲሉ አንድ የጤና ባለሙያ ተናግረዋል። የጦርነት ኪሳራው፣ ውድመቱ፣ መከራው ይሄ ነው። ስልጣን ፍቅር እንደዚህ ዜጋን ስቃይ ውስጥ ይከታል። በሚገርም ሁኔታ የደቡብ ሱዳን የሱዳን ግጭት በዚህ መልኩ ዜጎቹን ስቃይና መከራ ሲያበላ እያየን ነው። ባለፈው ጥቅምት ወር በሬንክ የኮሌራ ወረርሽኝ መከሰቱ ታውጆ ነበረ። ዋና ከተማዋን ጁባ ጨምሮ በደቡብ ሱዳን አብዛኛው ክፍል ተዛምቶ ከ450 በላይ ሰዎችን ሕይወት ቀጥፏል። በደቡብ ሱዳን የዓለም ጤና ድርጅት የድንገተኛ አደጋ ኦፊሰር ታጠቅ ወንድሙ ማሜቻ የጨመረ ያለውን አደጋ በተመለከተ አስጠንቅቀዋል። ምንም እንኳን የኮሌራ ወረርሽኙ በቁጥጥር ስር ቢውልም ገና ሙሉ ለሙሉ ስጋቱ አልተቀለበሰም። አሁን ወባ እየጨመረ ነው። የዝናብ ወቅት በመድረሱ ቁጥሩ ይጨምራል፣ ሲሉ ለቢቢሲ ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር ዓለም አቀፍ እርዳታን በመቀነሱ ምክንያት እየደረሰ ያለው ተጽዕኖ እጅግ አስከፊ መሆኑን ታጠቅ ጨምሮ ገልጸዋል። አምስት አጋሮቻችን አገልግሎቱን አቁመዋል ወይም ድጋፋቸውን በ50 በመቶ ቀንሰዋል። እንደ ሬንግ ሪፈራል ያሉ ሆስፒታሎች ግማሽ ሰራተኞቻቸውን አጥተዋል። ተቋሙ በቀን ከ350 እስከ 400 የሚደርሱ ሰዎችን ያክማል ብለዋል። በዚህ ሰፊ የህክምና እገዛ የሚታወቀው የተቋም አሁን ባዶ ሆኗል ያለው የስደተኞች ቀውስ በአስር ሺዎች የሚቆጠሩ ሰዎች በሁለት ግጭቶች መካከል መያዛቸውንና ለሁለት ዓመታት በሱዳን የዘለቀው ግጭት ሸሽተው ለሚሰደዱ ሰዎች ደቡብ ሱዳን አስተማማኝ መሸሸጊያ ቦታ ለመሆኗን አሳይቷል። ማቻር የታጠቁ ቡድኖችን ይደግፋሉ በሚል የኪራ አጋሮች ሰዎቻቸው ጋር የቆመ እስረኛ ከሆኑበት ከመጋቢት ወር ጀምሮ በደቡብ ሱዳን ውጥረቱ ተባብሷል። የማቻር ፓርቲ ግን ክሱን አስተባብሏል። የ2018 የሰላም ስምምነት ተግባራዊ እንዲሆን የተቋቋመው የክትትል አካል ሊቀመንበር ጆርጅ ኦዊኖ በበኩላቸው የአሁኖቹ ግጭቶች የስምምነቱን መሠረት አደጋ ላይ ይጥላሉ ሲሉ አስጠንቅቀዋል። ዋናው ችግር የፖለቲካ መሪዎች ተቀናቃኝ ወታደሮችን ወደ አንድ የተዋሃደ ብሔራዊ ጦር ማዋሃድ ባለመቻላቸው እንደሆነ ለቢቢሲ ተናግረዋል። በፖለቲካና በወታደራዊ ኃይል መካከል ያለው ግንኙነት አሁንም አልተለወጥም ብለዋል ኦዊኖ። መሪዎች አለመስማማት ሲጀምሩ በፍጥነት ወደ ትጥቅ ትግል ያመሩና ግጭት ይፈጥራሉ። ይህ ደግሞ ስምምነቱን በእጅጉ ይጥሳል። በዚህ መካከል ነበር የዜጎች ሌላ ኪሳራና የኢኮኖሚ ውድመት የሚያስከትለው እንዲህ እያለ አሁን የደቡብ ሱዳን ውጥረት ከፍተኛ ስጋት ሆኗል። እንደ አውሮፓውያን አቆጣጠር በ2013 የእርስ በርስ ጦርነት የተቀሰቀሰው ኪርና ምክትል ፕሬዚዳንታቸው ማቻር በመፈንቅለ መንግስት ሙከራ ከከሰሰው ከስልጣን ሲያነሷቸው ነበር። ማቻር ደግሞ ኪርን አምባገነን ናቸው በማለት ክስ አቅርበዋል። እንደ አውሮፓውያን አቆጣጠር በ2018 የተደረሰውን የሰላም ስምምነት ተከትሎ ማቻር ምክትል ፕሬዚዳንት ሆነው በመሾማቸው አስከፊው የእርስ በርስ ጦርነት አበቃ። የበለጠ ውይይት ሊኖር ቢገባም ቀንሷል ሲሉ ኦዊኖ ተናግረዋል። የአፍሪካ ህብረት የሰላም ሂደቱ ወደ ትክክለኛው መስመር እንዲመለስ ያደረገው ጥረት እስካሁን ያልተሳካ ሲሆን፣ ኡጋንዳ በበኩሏ ኪርን ለመደገፍ ወታደሮቿን ወደ ደቡብ ሱዳን አሰማርታለች። የማቻር ፓርቲ የኡጋንዳን ውሳኔ የደቡብ ሱዳንን ሉዓላዊነትንና የ2018ቱን የሰላም ስምምነት የሚጎዳ ነው ብለዋል። ኡጋንዳም ሆነች ኪር በሁለቱ አገራት መካከል በቆየው የጸጥታ ስምምነት መሰረት የተከናወነው በማለት ተከላክለዋል። የኡጋንዳ ጦር መስማራት የኪር የስልጣን ምን ያህል ደካማ እንደሆነ የሚያሳይ ሲሆን፣ የእርስ በርስ ጦርነት እንደገና ሊቀጥል ይችላል የሚል ስጋት እየጨመረም ይገኛል። በሱዳን በኩል ደግሞ የእርስ በርስ ጦርነቱ እንደቀጠለ ሲሆን፣ ጀኔራል ዳጋሎ ትዩ መንግስት መመስረቱን አስታውቋል። እርምጃው የተሰማው ጦራቸው ከከባድ ውጊያ በኋላ ካርቱምን ላይክ ከተሸነፈ በኋላ ነው። ከተማዋ አሁን የፈራረሱ ሕንፃዎች መቃብር ሆናለች። ሳራ ወደ ካርቱም የመመለስ ሀሳብ እንደሌላት ትናገራለች። ሁኔታው መጥፎ ቢሆንም በትውልድ ሀገሯ ሕይወቷን እንደገና መግፋት የተሻለ እንደሆነ ወስናለች። የደቡብ ሱዳን የሳራና የልጆቿ ጉዳይ የዛሬ ወሬዎቻችን ምንጭ ከቢቢሲ አማሪክ የተገኙ ናቸው። ውድ ተከታታዮቻችን ስለምትከታተሉ እናመሰግናለን። የዛሬው ወሬዎቻችን ይህን ይመስል ነበር። በሚቀጥለው እስከምንገናኝ በያላችሁበት ሰላም።